የቤተ ክርስቲያን አናት ላይ ለምን የሰጎን እንቁላል ይቀመጣል? የተለያዩ የቤተ ክርስቲያን ክፍሎች ላይ ያሉ የቤተ ክርስቲያንን የሚወኩሉ ወይስ ምንድን ናቸው የሚሉ ሙሉ ዝርዝር የምን ይሆናል። የቤተ ክርስቲያን ልዩ ልዩ ክፍሎችና ምሳሌዎች ከመሰረት እስከ ጉልላት፣ አእማድ ምሶሶ ማለት ሲሆን በቤተ ክርስቲያን በውስጣዊ ክፍል በኩል የሚተከሉ ናቸው። ምሳሌነታቸው አንደኛው የቅዱሳን መላእክት ነው። መላእክት በእግዚአብሔር ፊት በቤተ መቅደስ ዙሪያ ለምስጋና ጸሎትን ለማሳረግ ለጥበቃ ሌትና ቀን ሳያርፉ እንደሚቆሙ ሁሉ ምሶሶዎችም ሌትና ቀን ተተክለው ይታያሉና። ሁለተኛው በቅዱሳን ሐዋርያት ይመሰላሉ። ቅዱሳን ሐዋርያት ሌሊትና ቀን በአገልግሎት ጸንተው በቤተ ክርስቲያን እንዳገለገሉ ለማሳየት ምሶሶችም ጸንተው ይታያሉ። በሁለተኛ ደግሞ የምናየው ጉበን ወይም ደረጃ ወደ ቤተ መቅደስ የሚመራ ሲሆን የጌታችን ኢየሱስ ክርስቶስ አርአያ አብነት አድርገን የምንኖር ስለሆነ ምሳሌነት የእርሱ ነው። የቤተ ክርስቲያን ሳር ክዳን ንጉስ ሄሮድስ በጭካኔ ያስፈጃቸው የቤተልሔም ህጻናት ምሳሌ ነው። የቤተ መቅደስ ቅጽር ወይም የግቢው ከለላ የቅዱሳን መላእክት ምሳሌ ሲሆን እጽዋት ብዙ ሆነው በቤተ ክርስቲያን ቅጽር እንደሚታዩ ሁሉ ቅዱሳን መላእክትም በብዛት ሆነው ሰውንም ህንጻውንም ይጠብቃሉ። እጽዋትም ወገስ ይሆናሉ። ማገር የቅድስ ሥላሴ ምሳሌ ሲሆን ህንፃው ከክዳን ጋር አገናኝቶ አጽንቶ ያቆማል። ቅድስ ሥላሴም ቤተ መቅደስ በሆነው በሰው ሰውነት ላይ አድረው ሃይማኖትን አጽንተው ይታያሉና፣ የቤተ ክርስቲያን መክፈያ ግርግዳ የነቢያት ምሳሌ ሲሆን የቤተ መቅደስ ግርግዳ ከአንዱ ክፍል ወደ ሌላኛው ስንሸጋገር የምናገኘው ነው። ነቢያትም ከዘመን ዘመን መሲህ ይወርዳል ይወለዳል እያሉ ትንቢት በተናገሩት መሰረት የተገኙ ናቸው። የተጠረቡ ድንጋዮች፣ የለዘቡ እንጨቶች እነዚህ የሰማዕታት ምሳሌዎች ሲሆኑ፣ ድንጋዮችና እንጨቶች ተጠርበው በቤተ መቅደስ ስራ ይውላሉ። ሰማዕታትን በእሳት እየተፈተኑ ለሃይማኖታቸው ማገር ምሰሶ፣ ግድግዳ ሆነዋልና ጉልላት የቀራኖ ምሳሌ ሲሆን፣ በቤተክርስቲያን አናት ላይ እንደ ተራራ ሆኖ የምናየው ጉልላት ይባላል። ጌታችን የሰውን ልጆች ለማዳን የተሰቀለበት የቀራንዮ ኮረብታ ምሳሌ ነው እና በጣሪያው ዙሪያ የሚደረጉ የሚንሻሹ መርገፎች የቅዱሳት መላእክት ምሳሌ ሲሆኑ፣ እየተወዛወዙ ድምፅ እንደሚያሰሙ ወይም እንደሚያወጡ ሁሉ ቅዱሳንም መላእክትም በቤተ ክርስቲያን አጸድ ሌሊትና ቀን ያሸበሽባሉ፣ ይዘምራሉ። ከዚህም በተጨማሪ ንጉሥ ሄሮድስ በጭካኔ ያስፈጃቸው ህጻናት ምሳሌዎች ናቸው። የሰጎን እንቁላል ይህ አይነቱ አሰራር በአሁኑ ጊዜ በብዙዎች ህንፃ ቤተ ክርስቲያን ጉልላት ላይ ባይታይም በገጠር አብያተ ክርስቲያናት ጉልላት ላይ ይገኛል። ተምሳሌነቱም ሰጎን እንቁላሏ እንዲፈለፈል የምታደርገው በመታቀፍ ሳይሆን ወዲያ ወዲህ ሳትል ትኩር ብላ በማየት ነው። ሰጎን እንቁላሏ ያለማቋረጥ እንደምትመለከት እግዚአብሔር ፍጥረቱን ያለማቋረጥ በጸጋው እና በረድኤቱ ከፍጥረቱ የማይለይ መሆኑን ለማሳየት የሰጎን እንቁላል በቤተ ክርስቲያን አናት ላይ ይሰቀላል። ሶስቱ በሮች እነዚህ በሮች በምስራቅ፣ በሰሜንና በደቡብ የሚገኙ የገነት በሮች ምሳሌዎች ናቸው። ገነት ሶስት በሮች ስለነበሯት በምስራቁ በር እግዚአብሔር ይገባበታል፣ በሰሜኑ በር አዳም፣ በደቡቡ በር ደግሞ ሔዋን ትገባበት ነበር። በዚህ ምክንያት አሁንም በቤተ ክርስቲያን በምስራቁ አይንተ እግዚአብሔር ካህናት፣ በሰሜን ወንዶች፣ በደቡብ ደግሞ ሴቶች የመግቢያ ሆኖ ያገለግላሉ። የክርስቲያን ወገን የምዕመናን አንድነት ጉባኤ ወይም የማህበረ ምዕመናን በቤተ ክርስቲያን የክርስቲያን ወገን ክርስቲያን የሆነ ሁሉ የምእመናን አንድነት ጉባኤ ተብሎ ይጠራል። ለዚህም በምሳሌነት የምንጠቅሳቸው በመጽሐፍ ቅዱስ የተጻፉት ቤተ እስራኤል፣ ቤተ ያዕቆብ፣ ቤተ አሮን ሲል የእስራኤል ወገን፣ የያዕቆብ ወገን፣ የአሮን ወገን እንደ ማለት ነው እና የክርስቲያኖች መሰብሰቢያ መገኛ፣ ክርስቲያኖች በአንድነት ተሰብስበው የሚጸልዩባት የሚያስቀድሱባት የሚሰግዱባት እንዲሁም ስጋው ደግሞ የሚቀበሉበት ቤት ማለት ነው። ምእመናን ቤተ ክርስቲያን ናቸው። ቤተ ክርስቲያን ምእመናንንም ተወክላለች። ክርስቲያኖች የክርስቶስ ማደሪያዎች ናቸው እና ቤተ ክርስቲያን ማለት የክርስቶስ ማደሪያ መሆኑ ክርስቲያኖችን የክርስቲያኖችን ሰውነት የሚመለከት ነው። ሆኖም ግን የእግዚአብሔር ማደሪያ እንደሆንን ዘንድ በሕጉ መመራት ትእዛዙን መፈጸም፣ አምልኮተ እግዚአብሔርን መፈጸም ያስፈልጋል። በዚህም ምእመናን የክርስቶስ ማደሪያ መሆን ይኖርባቸዋል። እግዚአብሔር አምላክ ቤተ ክርስቲያናችንን ሰላም ያድርግልን፣ አሜን።